ሻእዚትዋለ እዚሁ ሁሉንም እዚህ አመጣሁ። ያው ሰባት ወር ቆይቼ ስሄድ የሰባት ወር የቤት ኪራይ፣ የሰባት ወር የጽዳት፣ የሰባት ወር የዘበኛ፣ የሰባት ወር የመብራት፣ የሰባት ወር በቃ ባጠቃላይ ያለኝን እጅግ ዳረጉኝ። ከዛ ላስረክብ ደግሞ ሄጄ ንግድ ፍቃድ ልመልስ ስል ግብር ወደ ስንት መሰለሽ? እንደገና ደግሞ ለማዘጊያ ብለሽ የምትከፊዋለሽ። በቃ ያን ነገር ሲደማመር በቃ አስጠላኝ፣ ስራው ራሱ። እኔ እንጃ እንደ አዲስ መጥቶ ለሚጀምር ሰው እንዴት ይሆኑ፣ እኛ ጋር እንደዚህ ከሆነ። ኧረ እኔ የራሱ ጉዳይ። እዚሁ ቤት አምጥቼዋለሁኝ። ሱቆነ እርግፍ አድርጌ ጥዬላችሁ ወጣሁ። ናቆታ አንቺ የውጭ ገተርኩሽ ሻረላይ ምግባ ምግባ ቱኖ ነጋዴ መሆን ነጋዴ ሆኖ አራስ መሆን አራስ ሆኖ መጫት መሆን እመጫት ሰራተኛ የሰራተኝነት ጉዳይ ሱብሃንአላህ ነው መናቀው። ይታው እሺ፣ ነሳና ታዲያ ምን እንከን መብራት የቆንጆ ብላሽ የቆንጆ መብራት እንጂ ሌላውን ባሌን ገልተሽ ወፍሯል። አልኖራችሁ። መብራት ከሌለ ምን ዋጋ አለው? ይሄው ልብሱን እዛ ዘፍዝፌ እዚህ ዘፍዝፌ ይሄው እንዲህ እንዳደረግኩት መብራት ሄደ። ከዛ እሑድ ነው ዛሬ፣ ፈራርሼ የምጠብቀው ሰው አለኝ፣ እንግዳ አለብኝ። ይኸው ምንም ሳላድርግ ቀረ። እኔ ምርር ብሎኛል። እንደው ምርር ምርር ምርር ነው ያለኝ። ረዳ የማማ ሱሪዎች ደርቀውልኛው። ደግነቱ እነዚህ ላስገባና እስ

ሐሳብ ቀይራለች ብዬ ነበር፣ አላልቀይር። እንዲሁም ብያለሁ ብያለሁ። መጣሁ። ልብስ እያጠብሽ ነው? ልብስ እያጠብኩ ነበር። መብራት ሄደ። ስንት ጊዜያችን መሰለሽ፣ ሳምንት ምናምን ሊያልፈን ነው። ይመጣል፣ ይሄዳል። ትንሽ ደቂቃ ጧጧት፣ ራሱ ለልጆቹ ቁርስ ለመስራት በቃ አልቻልኩም። ብታይ እንዴት እንዳስቸገረኝ

ሰራቹ ቤተሰብ ሁሉ የጠራሪት ነው። ወላሂ ማሻአላ ከሰብሉ ዝናብ ምናምን ዘንድሮ ደህና ነበረ። ንደምታኝ አረብሽደሽ ማሻላ የአረቢያ አላ ወላ እንዴት እንኳን በጉድ ቀን መጣሽ። መጣ ይሆ ትመጣሄራ ራሱ አይል አትመጣ ትችላለ ለፈው ጣለሁ ብለሽ ስለቀረሽ አይትመጣችላለሽ ምናምን ነበረ የውጭ እህወይን ታል ምንም አልተንቀሳቀሰም። እኔማ ፓስፖርት አብረን እናወጣለን ብዬሽ ስለነበረ ስትቀሪ እኔም ይኸው ቀረ። እኔማ ፓስፖርት ታወጣ አንዴ ነበረ መከር ጉድ ራህሚ ቤተሰብ እኛ እንደው ተቀለልበን ሞት፣ እራህመት ልጆቹም ራህመት፣ እኔም ራህመት ማለት ነው። እንዴት ነኝ? እስኪ ባለሙያዬ ውስጥ ሂጅ ሁላ አመዱ ቦሎ ፊት ያመዱ እስኪ አይገኛም። ሁሉም አላፊ አላፊ ጠፊ ነው። አዱንያ ብላሽ። ወላ መከድ ወላ ፊራሽ አያምርብኝ ነበር፣ ሳያምርብኝ ቀርቶ ያው ልብስ አጠባ ቆይቼ ነው። በነገራችን ላይ ትመጣለች ስትይኝ፣ ከዛ አልባበስኩኝና ምናልባት እንደው የቀረች እንደሆነ ምናምን ብዬሽ፣ እሑድ ነው እኛ የምናርፈው ታውቂያለሽ። ቤቴ ሱቄን እኮ ቤት ሱቄን እኮ አስረከብኩኝ።

እንደገና ደግሞ ለማዘጊያ ብለሽ የምትከፊዋለሽ። በቃ ያን ነገር ሲደማመር በቃ አስጠላኝ ስራው ራሱ። እኔ እንጃ እንደ አዲስ መጥቶ ለሚጀምር ሰው እንዴት ይሆኑ። እኛ ጋር እንደዚህ ከሆነ የራሱ ጉዳይ። እዚሁ ቤት አምጥቼዋለሁኝ። ሱቁን እርግፍ አርጌ ጥዬላቸው ወጣሁ። አንቺ የውጭ ግትርኩ ሻረላይ እንግባ ልብሱን መብራት ሲመጣ አጥበዋለሁኝ። ምን አባትዮ ማንሱን እንትን ይላል

እንዴት ነህ? ቤቱ ዘይ ቤቱ ሰላም አለይኩም። ያ አህል ቤት ትናንትና መቶ የተዘረገፈ ነው። ገና አላዘጋጀሁትም። ቆንጆ ቆንጆ ልብሶች አመጣሁ። እናንዱሽ ሄው እዚህ ያለሁት ይሄው፣ ግማሽ ነጋዴ፣ ግማሽ የቤት እመቤት፣ ግማሽ ሚስት፣ ግማሽ እመጫት፣ በቃ ግማሽ በግማሽ እንዲያው፣ ብጥፍጥ ሲወጣ ሚስት ሆኖ ነጋዴ መሆን፣ ነጋዴ ሆኖ አራስ መሆን፣ አራስ ሆኖ እመጫት መሆን፣ እመጫት ሆኖ ሰራተኛ ነው። የሰራተኝነት ጉዳይ ለይል ነው የምናውቀው። ለይል እነሳና አንዴ ለልጆቹ የሚጠቀስ ታዲያ ምንም ከሆነችኝ። ይቺ መብራት የቆንጆ ብላሽ፣ የቆንጆ ብላሽ አደረገችኝ ይቺ መብራት እንጂ። ሌላውን ባሌን ገብተሽ ትጠይቂዋለሽ፣ ወፍሯል ታውቂያለሽ፣ ሀያት፣ እናንች እኮ በጣም ነው የምትመሳሰሉት። ሀያት፣ ያንቺ ልጅ ነው የምትመስለው። ወላህ የምሬን ማለት ነው። ይኸውልኝ እንግዲህ እቃው ሁላ ተንትና ጋር እንግዲህ እንግባና ቤት ትንሽ ቡና ጠጣተን ወደ በኋላ ደግሞ ወደ ወጋችን እንገባለን። አይመስልሽም እኮ እንደዛ እናድርጋ። በግቢ ወደ ሰሎን ሀቢብ መጥቷል። ፏበሉ ግቡ፣ ይች አዩ